ኤቢ ዳጣን እና ናታንን አጣላለሁ ብላ የበለጠ አቀራረበቻቸው። ደላላች። ሰላም፣ እንዴት ናቸው? ደህና የተከበራቸው የዛራ መኋል ዩቲዩብ ተከታታይ ሁሉ ሰላም ልመልካም ላሽ ሆይና ከንገል አልሐምዱላ ዶች ቪዲዮ ላይ ሸር ስብስክራይብ በማድረግ ጀምሩት። አመሰግናለሁ እና ወዶቼ፣ እንግዲህ ዳጣን ኤቢ ዳጣን መጽሐፍ ቅዴጂ ብላ አስገደዳት ነበር ማለት ነው፣ ከናታን ጋር ለማጣላት ዳጣም ለምንድን ነው መቀዶ? ስትላት አይ ትሬንድ ስለሆነ በቲክቶክ በምናምን በቲክቶክ በዩቱብ ለቅሽ እንድለቅሽ እና ከዛ ታዋቂ ፌመስ ትሆኛለች ስትላት፣ ዳጣ ደግሞ ምስኪን ስለሆነች ነው እንደምናምን ትልና ያን መጽሐፍ ቀደደችው። ባለፈው ቪዲዮ ላይ እንዳየ ነው። እሷ ሄን ያደረገችው ለምንድን ነበረ? ናታንና ዳጣን ለማጣላት ነበረ። ጭራሽ እሷ ክፋት ክፉ ሰው ክፉ ባረገ ቁጥር እያቀራረበቻቸው ነው የሄደችው። ከዚያ ምንድነው የተፈጠረው? እሱም ተናዶ ነበረ ፈልግሻለሁ ብሎ ወስዶ ዋና ይከራት ልምድ መጽሐፍ እንደገደርሹ ሲላት አይ እኔ እኮ እሷ እንደዚህ እንደዚህ ስትለይ ነው አለችው። ማለት ነው እች ክፉ ብሎ ከዛ እሷን ጠርቶ አፋጣጣቸው። አንቺ ነሽ፣ ቅድት አንቺ ነሽ ተባባሉ። ከዛ እሷም ምግቤው ላይ ብሎ እንዳደረጉላቸው ይቅርታ ጠየቀችው። ይቅርታ እኔ ስላላወቅኩ ነው፣ በቃ ይቅርታ አለችው። ጥፋቷን አምና ይቅርታ አለችው። አዬ ይኸው እኔ እኮ ፊቱኑ ነግሬህ ነበር፣ እናታንዬ ዬ እሷ ይኸው አሁን ጥፋቷን አመነች ትለዋለይ ና መጽሐፎች እኮ ልናነባቸው እውቀት ልንገዛባቸው ነው እንጂ ልንቀዳቸው አይለም፣ ስላት አዎ በቃ ኔንኛ ጥፊቱ ነንኝ ምንም ቢሆን መጽሐፍ መቅደድ አልነበረብኝም እና በጣም ይቅርታ አለችው። ይቅርታ ተባባሉ ተቃቀፉ፣ ተቃቀፉ ትላለች ይሄ ደግሞ ተናዳ ስልክ ኳራ ልሰብረው ነበር። የስልክ ያለ ታይታ ተረጋይ እና አሁን ትልቅ ችግር ውስጥ ዳጣን ሳከታ ታቀርም በጣም ትልቅ ችግር ውስጥ። እሱ ደግሞ እንደዚያ ብሎ በቃ እንግዲህ እንደዚህ ከሆነ መቀጣት አለብሽ ይላታል ዳጣን። ዳጣ ደግሞ እሺ የምችለው ከሆነ ስትለው፣ የምችለው ማልችለው ብሎ ነገር የለም ትቀጫለሽ ትቀጫለሽ ይላታል። ቡና እየጠጣን ከዛ እሺ በቃ አለችው። እሺ በቃ ችግር የለውም መቀጣለው ስትለው፣ የምትቀጨው መርካቶ ሄደን መጽሐፍ ክስት እንመጣለን። ይሄ ነው ቅጣቱ። ኤቢ ጋር ነ አይ እያጠፋ ሰው ነው ደግሞ ስላት ቢሆንም እኔ ጋር መሄድ ያለብህ አለችው። እሷ ተቀጣችልኝ። ምንም የለም ያኔ ፍቅር እሱ ጋር ምናምን የለችበትም። አሁን የምታቀራረባቸው ያች ናት። እንደዚህ ክፋት ባሰበች ቁጥር፣ እሷ ላይ ጫና ባሳደረችባት ቁጥር፣ እሱም ስለሚያዝንላት የውጭ ሰው ስለሆነ ስለሚያዝንላት በሀዘንታ ወደ ፍቅር ይቀየራል ማለት ነው እና ጠብቆ እናታንና ዳጣ እንደሚፋቀሩ ጠብቆ ወደፊት ከዛ እሱም አያጠፋ ሰው ነው መቀጣት ያለበት ብሎ በቃ እኔ ልብሴን ቀያየረ ልምጣ ተዘገጃጅ አላት። እሷም ልብሷን ቀየረች። ዳጣ ግን ቀሚስ ስትለብሳ ያምርባታል። አረማመዱን ሁሉ እኮ አትችልበትም። ከዛ እሺ ብላ እዲያ እሷም ልብሷን ቀያየረች ሄዱ፣ ማለት ነው እነሱ ሲሄዱ፣ እሷ እቺ ኤቢ ምንድን ነው ያደረገችው? መጽ የሴትዮዋ ክፍል ውሃ ነበረች። ውሃ ምን ታደርጊለች ዝ ምናምን እንትን እላትና እላስ፣ ውጭ እኔ አረፍ ማለት ትፈልጋለሁኝ እናተ ክፍል እኔ ረፍ ማለት ስለምፈልግ አንቺ ውጭትልና ተባረታል። እሷ በጣም ትንሽ ብተኛ ትፈልጋለሁኝ እያለች አባረረቻት። ና እንዲያልኳችሁ ናታንና ዳጣ የሉም ወይ ሂደዋል መጽሐፍ ሊገዙ ሂደዋል። የዳጣ አባትና እንጀራ እናቷም የሉም ሚሸዋሪ ላስርፋ ሂደዋል። ውሀና ሰላም ናቸው ቤት ያሉት። ከዛ ውሃ ሚዲያ ተቆጣቆጥታ ቆጥታ ምናምና ኩረፋ እንደዚህ እንደዚህ ብለኝ ተቆጥታ ምሆንሽ ነው ምናምን ስትላ እንደዚህ እንደዚህ አባረረች ብላ ትነግራታለች እና ለሰላም አይዞች ምናምን አለቻት። ከዛ እሷች ክፋት ምናሰበች የሴትዮቱን ጌጣጌጥ ወርቁን ምኑን ምኑን ወስዳ መደበቅ ከዛ በዳጣ ልታማኝ ማለት ነው። ከዛ አረገችው ወርቁን ምኑን ምኑን በኪሷ ቆጠራ። ውሃኩ ግን አይታት ነበር። ከብያ ካልሆነች ውሃኩ እንትኑ ያው መጨረሻ ላይ እናትየቱ መጣ ውሃ እና እናትየቱ ወይ እናስጠላት እናንቺ ክላስ እናስጠላት እ ክላስ ደሞ ተደረጋለ ብላ ስትሄድ ጎት በኪሷ እንትን ብላ ይዛ ስትሄድ አንዱ ሀብሉ ተንጠልጥሏል እና ውሃ ደግሞ ይሄ ምንድን ነው ብላ ልከር ስትል ወይ ዝምላን ብላ ገለ ማምጣ መታት፣ ወደዚያ አባረረቻት ማለት ነው እና እና ወዶቼ ውሃውን ውሃ የሆነ ቅብያ ና ትችላጅል ነገር ናት እንጂ ውሃ መመስከር ትችላለች። ምክንያቱም ውሃ አይታለች። አንዴ ታዲያ የተንጠለጠለ የወርቅ ሀብል አይታለች። ከዚያ ምንድን ነው ለእናትየቱ ሴራዋን እኔ ግን እናቴ ዳጣን ስክላስ እኮ ስገባ አለሁኝ ያለቻት እንደ ለምንድን እኔ አላቅም፣ ግን እዚህ ክላስ ዳጣ ትትገባቻት አለሁኝ ያው ታውቂያለሽ፣ ዱርዬ ነገር ናት፣ ከውጭ ነው የመጣችው ምናምን ብላ እናቷ ጋር ረ ጌጣጌጤ ብላ ሴትዮቱ ስታይ የለ አበደች ሴትዮቱ። ምክንያቱም ምንም አላስተረፈችም እሷ፣ በቃ ሙልጭ አድርጋ ነው የወሰደችው። ከዛ ሴትዮቱ ቀወጠችው። እሷ ናት በቃች ዱርዬ። እሷም ደግሞ አይቻታለሁ ስላለች ክላሴች ስትገባ ይቻታለሁ ስላለ ሴትዮቱ ልጇም ስለሆነች አመነቻት ማለት ነው። ዳጣና ኤቢ ዳጣና ናታን ተጹቅ እየመጡ ነው እንግዲህ እዚያ ሳት እሳት እየጠበቃቸው ያለው ቤት እሳት ነው። ምክንያቱም ብር ሰርቃ ላይ ዳጣ ተብሎ ማለት ነው። እና ናታን ደግሞ በቃ አንቺ ታምሪያለሽ ምናምን ያላት፣ አንተ እንደዛ ትበለኝ እኔ እንደዛ ሲሉኝ አልወድም አልወድም ማለት ተሽከረመመች ማለት ነው እና ስለ ቤተሰቦቿ ጠየቃት። አባት አለኝ ቆንጆ አባት አለኝ፣ እናትሳ ምናም ሲላ በቃ ትጠይቀኛ አለችው። እሱ የሀብታም ልጅ እንደሆነ እና ጓደኛው ቤት ለብዙ ጊዜ እንደኖረ ለትምህርት እንደመጣ ይነግራታል። የሀብታም ልጅ ና ምናምን አለችው፣ አዎ እያሉ እያወራሩ ቤት እንግዲህ የሚጠብቃቸው ነገር እሳት ተቀጣጥሎ እየጠበቃቸው ነው ላችሁ አሉ ማሮቼ እንዲያጣ የዳጣ እውነት መውጣት አለበት። በምን መልኩ እንደሚመጣ እንደሚወጣላት እውነቱ አላውቅም። ይመስለኛል በውሃ በኩል ነው ሊወጣ። ምክንያቱም ነገሩን ታጤኑት እኮ ያችን ልጅቱ ለምን እዚያ ገባ? ሁለተኛ ደግሞ ዳጣ ያው ማንም ያመናት እንጂ አታዋሽም። ዳጣ እንግዲህ ሰውየውም እንዳትቆጧት እንዳትቆጧት ያላላት ሰውየው ልጁ ስለሆነ ስለሚያቅ፣ እነሱ ደግሞ ምንም ዝም ብላ ተጎዳና የመጣችን ልጅናት እንጂ እህታቸውም አመስላቸውምና። አሁን እንግዲህ ዳጣም እየመጣች ነው። ነገሩም ቤተሰብ ተቀጣጥሏል። ዳጣና ናታንም ፍቅር ነገር ይጀምራሉ ብዬ አስባለሁ። ምክንያቱም እችን አይወዳትም እችን ምንም አይወዳትም እና ወደ ዳጣ ሳያደላ አይቀርም እሱ ማለት ነው። እና ዳጣ ደግሞ ይገባታል። አሁን ወንድም አለመሆኑን አውቃ እስከ ዛሬ የኖረችውን ኑሮ ተቀላችሁ ለፍቅር እራሱ ለመጀመር ወንድሞች እየመሰሉኝ አልፈልግም ስትል ነበር እና ወዶቼ የዛሬ ቪዲዮ ይህን ይመስላል። ደቂቃው አለቀብኝ። ወዶቼ ዛሬ በቀጥላለች። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። እና የዛሬ ቪዲዮ ይህን ይመስላል። ቀጣይ በላ ቪዲዮ ስጥ ምንገናኝ። ሰላም አምሹ። ባይ ባይ